በመጀመሪያ በጣም አዝናለው የተፈጠረውን ነገር እጅግ በጣም ውስጤ እንደነካኝና እንደተረበሸ ነው የምነግራችሁ። በመጀመሪያ እንኳን ደሳለሽ ማለት እፈልጋለሁኝ። ሀይሜ እንኳን ደሳለሽ በጣም በቃ ምን ልበልሽ፣ እንኳን ደስ አለሽ የኛ ውድ እህታችን፣ ለዚህ ስለበቃሽ፣ ማን ለ250 ኬ ስለገባሽ። ነገር ግን ቡራ፣ እኔ ዛሬ በጣም ትንሽ የከፋኝ ነገር አለ። ቢሆን ደስ የሚለኝ የእሷ 250 ኬ እሷ ቤት ላይ ቢለቀቅ ደስ ይላይ ነበረ። ምክንያቱም ለእሷ ማስታወሻ እንዲሆናት አይኖ፣ ሁለታችሁ አንድ ናችሁ። ምንም ልዩነት የላችሁም አቃለሁ። በዚህ አንደርስታንድ አረጋለሁ። ግን በቃ በእሷ ቤት ላይ ቢለቀቅ ሁለት መቶ አምሳ ኪው በቃ የእሷ ደስታ ስለሆነ የእሷ ውጤት ስለሆነ እሷ ቤት ላይ ቢለቀቅ ደስ ይለኝ ነበረ። ይሄ የአብዛኛው ደግሞ ተመልካች ሀሳብ ነው። ሌላው ግን በቃ በምትችሉት አቅም ቢያንስ እንኳን ይህንን የደስታው አቀን እንኳን በምትችሉት አቅም በእውነት ይህን ፕሮግራም ላዘጋጃችሁ በመጀመሪያ እነ ፍፄ እነ ሚፍታ እንዲሁም ያኛው ልጅ በጣም ነው የምናመሰግናችሁ። በጣም ከልብ እናመሰግናችኋለን። ለማስታረቅም ለማስማማትም፣ ይቅር ለማባባልም በጣም ጥረት እያደረጋችሁ ነበረ። ነገር ግን ነገሮች ሊስተካከሉ አልቻሉ፣ ሊስተካከሉ አልቻሉም። ቡራ እንግዲህ ጥሎ ሄዷል ማለት ነው። ቡራ እባክህ የእውነት መሃላችሁ ላይ ክፍተት አትፍጠሩ፣ ክፍተት አትፍጠሩ። እናንተ በፈጠራችሁት ክፍተት ይኸው ቲክቶክ ላይ የእሙሽዬን ፎቶ ተዘቅዝቆ በጣም ጸያፍ፣ ጸያፍ የሆነ ስድብ እየተሳደቡ ጸያፍ የሆነ ስድብ በእውነት በተለይ አንዷ ልጅማ ኦ ማይ ጋድ፣ እናንተ ምን አይነት ከአፏ ምን አይነት ስድብ እንደምታወጣ የጋሽዬና ደግሞ የጋሽዬን ባለቤት ደግሞ ፎቶ በመለጠፍ እንደዛው የቡርኬን የሃይሜን እናትና አባትንም በመለጠፍ ሙሽዬ በተለይ ሙሽዬን እንዴት ቪዲዮ በፎቶ እንዴት ጸያፍ የሆነ ነገር ኤዲት እያደረጉ እየፖሰቷት እንደሆነ እኔ እግዚአብሔር ምስክሬ ነው። እናት እንደዚህ ስትደረግ ሳይ ባይበላስ ቢቀር ነው የሚለው ኔ እመብርሃንን። ምክንያቱም አስቡት እቺ ጀግና ስንት ጀግና ነው የወለደች እናት ኦኬ፣ የሀይሚ እናት ጋሽዬ፣ የሀይሚ አባት ጋሽዬን ስንት ጀግና የወለደ አባት በዚህ ደረጃ እንደ የማናችንም እናትና አባት በዚህ ደረጃ ሲዋረዱ ሳይ አይም፣ ሶሪ በጣም አዝናለሁ። እና በዚህ አጋጣሚ እኔ መልዕክት ማስተላለፍ የምፈልገው በደስታዋ ቀን በጣም ደስታዋ ቀን የደስታዋ ቀን ነው ይሄ ነገር ባይፈጠር ለዛሬ ሁለታችሁም ተቻችላችሁ ብትተላለፉ ደስ ይለኝ ነበረ። ቡራ አቃለውኝ፣ ግን ትዕግስተኛ ነካ አቃለው፣ ግን ለዛሬ ለዛሬ ብቻ እንደምንም ብለክ ነገሮቹ እስኪ ያልፉ ድረስ ብትጠብቅ በቃ ጥፋት ነው ብለክ ያሰብከውን ነገር ዘለከው፣ ለዛሬ ይህችን ደስታዋን እንደምንም ብቻ በሆድክ ቢሆን ያዛርግህ፣ ችግሩንም ያዛርግህ ብታልፈው ጥሩ ነበር ብዬ አስባለሁ። ሀይሚ አንቺ የሚቅርታ አርገሽ ነገሮችን በቃ ተማምናችሁ ብትተላለፉ ደስ ይላይ ነበር። ምክንያቱም የደስታሽ ቀን ነው። የደስታሽን ቀን በዚህ መልኩ ሲበላሽ ሳይ በጣም አዝኛለሁ። እጅግ በጣም በጣም ከምትሉት በላይ አዝኛለሁኝ ማለት ነው እና ባይሆን ደስ ይላይ ነበረ። አሁንም ቢሆን አላቅም እና ሌላው ደግሞ አስተያየቴ፣ ብዙዎቹ በውስጥ ቪዲዮ ስሰሪ ይህንን ሀሳብ አርገሻ አቅርቢልኝ ስላሉኝ ነው የእኔ ሀሳብ አይደለም። ግሩፕ አለን የቴሌግራም ግሩፕ ላይ ያሉ ልጆች ለምንድን ነው ቪዲዮ ቪዲዮ 250 ኬ የገባችው እሷ ናት? ስለዚህ ይሄ ቪዲዮ እሷ ቤት ነበር መለቀቅ የነበረበት። ለምንድን ነው ቡራ የለቀቀው ያላችሁ አላችሁ። እንደኔ ሀሳብ ቢሆን እንደኔ ሀሳብ ግን እኔ ሁለቱ አንድ ናቸው ብዬ ስለማስብ እሱ ጋርም ተለቀቀ እሷ ጋር አንድ ነው ብዬ ነበረ ማምናው። ብዙዎቻችሁ ግን የእሷ ቤት ነው ስለዚህ የእሷ ነው የእሷ እስከሆን ድረስ ለእሷ ነው ማስታወሻነቱ መቀመጥ የነበረበት በእሷ ቻናል ነው ብላቸዋል። እንግዲህ ታርቀው በእሷ ቻናል ላይ እንዲያከብሩ ደግሞ ሁላችሁም ዱአና ጸሎት አርጉ። ታርቀው በእሷ ቻናል ደግሞ በዛው ታርቀው በዛው 250 ኬ ብለው እንዲያከብሩ ዱአ አርጉ። ሌላው ግን አያችሁ እኛ ቤተሰቦቻችንን ልጆቻችንን እህት ወንድሞቻችንን የማንፖስተው እንደዚህ አይነት ነገር ይገጥመናል ብለን ስለምናስብ ቤተሰቦቻችንን የፋሚሊዎቻችንን ቪዲዮም ሆነ ፎቶ አንለጥፍም። በጣም ነው ያዘንኩት ዛሬ በተለይ እሙሽዬን ቀኑ ሙሉ ብስማ እርግጠኛ ነኝ እናት ናት እናት ናት። ሁሉንም ሰው ሁላችንም ወልዳ ታደርሰናለች ኦልሞስት። ግን በዚህ ደረጃ እንደዚህ ሲደረግ ሳይ በጣም ይሰቀጥታል። እኛን እንኳን እኛ እኮ ኢትዮጵያ ታላቆቻችንን የምናከብር ሰዎች ነን። ግን በዚህ ደረጃ አንዲትን እናትን በዚህ ደረጃ በሚያስጠላ ቪዲዮ፣ በሚያስጠላ ነገር፣ በጣም በሚዘገንን ሁኔታ እያቀነባበራችሁ በጣም አዝኛለሁ፣ አፍሬ ያለውን ይህን የምታደርጉ ሰዎች ግን እውነቴን ነው የምላችሁ፣ ለእኔ ፋራ ናችሁ ብዬ ነው የማስበው። በቃ ፋራ ናችሁ ሰገጤ ናችሁ። በተለይ አንድ ልጅ አለች ካፏ የሚወጣው ስድብ ስማሙል። እኔ እንኳን ለመሳደብ ለመስማት የሚቀፍ ነው፣ ለመስማት የሚቀፍ ስድብ። ለምንድን ነው እንደዚህ የምታደርጉት? እነሱ እኮ ሞር እንዲለያዩ፣ ሞር እንዲራራቁ እያረጋችሁ ነው እንጂ ታርቀው ነገሩ ተፈቶ አብረው እንዲኖሩ እያረጋችሁ አይደለም። ሁለቱ ሌላ ቅራኔ ውስጥ እንዲገቡ እያረጋችሁ ነው። እባካችሁ የቤተሰቡን ፎቶ ከመለጠፍ ትቆጠቡ መልካም ነው። ላለኝ ቦርኬ፣ አንተ ደግሞ በዚህ ደረጃ የምትወዳትን እናትክን፣ አንቺም ሀይሚ የምትወጂውን አባትሽን በዚህ ተልካሻ ነገር ማንም አፉን ሲከፍትባቸው ስታዩ፣ ታርቃችሁ ነገሩን ለመፍታት ሞክሩ። ቤተሰቦቻችሁ እንዳይሰደቡ ከፈለጋችሁ ችግሩን ለመፍታት ሞክሩ፣ ወይም ደግሞ በቪዲዮዋችሁ መልእክታችሁን አስተላልፉ። ለሚሳደቡ ልጆች ቁርጥ ያለ አቋማችሁን ንገሯቸው። መደገፍ ማለት ወይም ደግሞ እናንተን ማድነቅ ማለት ቤተሰቡን ማቋሸሽ እንዳልሆነ አስረግጣችሁ ንገሯቸው። ይህንን ነው ልል የምችለው። እኔ በህይወቴ ሰውን ተሳድቤ ያላቅም፣ ብትሰደብ እንኳን ማንንም ተሳድቤ ያላቅም። በጣም ነው የምጸየፈው ስድብ። ለምንድን ነው የምጸየፈው? አስተዳደጌ፣ ቤተሰቦች ያሳደቡኝ፣ በጣም በስነ ስርዓት፣ በስነ ምግባር ነው ያደኩትኝ። ገባችሁ? ይሄ መጥፎ ነው፣ ይሄ ጥሩ ነው እየተባልኩኝ፣ ይሄ ደግሞ አይባልም፣ ይሄ ይባላል እየተባልኩ ስላደኩኝ፣ ማለት ሰው አንዳንዶች በጣም ጥቂት ናችሁ፣ ሁለት ወይም አንድ ናችሁ እንደዚህ አይነት ቆሻሻ ነገር እየሰራችሁ ያላችሁትና ቤተሰብ ባትዘቃዘቁ ባትሰዳደቡ መልካም ነው እላለሁ። ኤኒዌይስ ጋይስ፣ ብዙ በጣም ብዙ ማውራት ፈልግ ነበር ግን ዛሬ በቃ ይኸው ጨጓራይ ታምም ያለው ልሞት ትንሽ ትንሽ ጊዜ ደቂቃዎች ይቀሩ ነው የሚመስለው። ወይኔ እና ወዳችኋለሁ ጋይስ፣ ሰላም ዋሉልኝ። ታርቀው በአዲስ እናገኛችኋለሁ። ሲታረቁ ግን ቡርኬ ቃል ግባልን፣ በቤቷ 250 ኬ እንዲከበር እንፈልጋለን። ለማስታወሻ በእሷ ቻናል ላይ እንዲቀመጥ። እወዳችኋለሁ። ባይ ጋይስ፣ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኦኬ ጉድ ናይትስ።